ደቡብ ሱዳን ወደማያበራው ዳግማዊ ፍጅት እያመራች ይመስላል። የሪክ ማቻርና የሳልቫኪር ጉዳይ ውዝግብና ውጥረትን ቀስቅሷል። የሰባት ዓመታቱ ፍጽማዊ አለመረጋጋት አሁንም አልለቀቃትም እየተባለላት ነው። ጎሳ የወለደው የሥልጣን መገፋፋት ውስጥ የምትገኘው ደቡብ ሱዳን የዛሬ የሐሳብ ትንታኔያችን ዋነኛ ጉዳይ ነች። ታቸው ወደ ወታደራዊ እንቅስቃሴ የተቀላቀሉት ገና በለጋነታቸው ነበር። የሱዳን ተገንጣይ ኃይልን በመቀላቀል ነፃነትን ለማስፈን መታገል ጀመሩ። ሳልቫ ኪር ማያርዴት በዚህ ጽንፍ ደግሞ ከካርቱም ዩኒቨርሲቲ በኢንጂነሪንግ የመጀመሪያ ዲግሪያቸውን የያዙት የሱዳን የነፃነት ንቅናቄ ኃይልን የተቀላቀሉት ኋላም ክፉኛ የተገፉትና የራሳቸውን ቡድን ያቋቋሙት ጥርሰፍ ፍንጭቱ የ72 ዓመት ሰው ሪክ ማቻር ቲኒ ዱሃርገን ይገኛሉ። ሳልቫኪር ከዲንቃ ጎሳ፣ ሪክ ማቻር ደግሞ ከኑዌር የተገኙ ናቸው። እነዚህ ሁለት ጎሳዎች በሀገሪቱ ከሚገኘው አጠቃላይ ሕዝብ 60 በመቶ ያህልን ይሸፍናሉ። ታዲያ ሳልቫኪር የንዌሩ ሪክማቻር ስልጣኔን በኃይል ሊንዱ እያሴሩ ስለመሆኑ ደርሼበታለሁ የማለታቸውን ተከትሎም ሁለቱ አካላት ከፍ ያለ መኮራረፍ ብሎም ጦር መማዘዝ ድረስ ደረሱም። እነዚህ ሁለት ሰዎች የየራሳቸውን ጽንፍ ይዘው በተፋላሚነት ውስጥ ዓመታትን የገፉም ደቡብ ሱዳንና ሱዳናውያንን ማቅና መቀመቅ የከተቱ ስለመሆናቸው ይነገርላቸዋል። ሁለቱ አካላት የየራሳቸውን ጦር ይዘው እርስ በርስ የሚያደርጉትን ጦር መማዘዝ እስከ መጨረሻው ለመግታት ከኢትዮጵያ እስከ ኢጋድ ከአፍሪካ ህብረት እስከ መንግስታቱ ድርጅት የሽምግልና ጥረት ቢደረግም አንዱም ግን ዘላቂ እልባትን ሊያመጣ አልቻለም። በተለይም ፕሬዚዳንት ሳልቫኪር ምክትላቸውን ሪክ ማቻርን ሀሳብ ሳይጠይቁ የሚወስዷቸው እርምጃዎች ማቻርን በእጅጉ ቅሬታ ውስጥ እየከተቱ ኩርፊያውንም ወደ ኃይል እየተለወጠ ኖረዋል። ምንም እንኳን ይህ ዓለም ያወቀው ግጭት እልባት እንዲያገኝ የማቻርና የሳልቫኪር ኃይላት የሰላም ስምምነት ቢያደርጉም መሬት ላይ ወርዶ መታየት ግን ፈተና ሆኖበታል። ተፋላሚ ኃይሎቹ አንዱ የሌላውን ወገን ለማጥፋት ጦር ከመምዘዝ ለአንዴም እንኳን ፋታ አግኝተው አያውቁም። በዚህም ቁጥራቸው ቀላል የማይባል ንጹሐን ሱዳናዊያን በየቀኑ ሕይወታቸው እንዲያልፍ ምክንያት ሆኗል። በላይኛው ናይል ግዛት የምትገኘው ናስር ከተማ ከደቡብ ሱዳን ግዛቶች ዋነኛና ወሳኙ የነዳጅ ሀብት የሚገኝባት ነች። ነገር ግን ይህ ሀብቷ ወደ ገንዘብ ተቀይሮ ህዝቡን ከመጥቀም ይልቅ አሁን በሁለት አንጃዎች ለተከፈለው ግጭትና ውጥረት መፈጠር ዋነኛ ምክንያት ሆኖ ነው የተገኘውም። ታዲያ ከፈረንጆቹ 2016 የጀመረው ይህ እጅጉን የተካረርና ለአሸማጋይ አካላትም ጭምር አልመቻለ ቁርሾ ዛሬን ድረስ ዘልቆ አዲስ ነገር ይዞ ደግሞ ደግሞ ብቅ ብሏል። ፕሬዚዳንት ሳልቫኪር ማያርዴት ተቀዳሚ ምክትል ፕሬዚዳንቱን ሪክ ማቻርን የቁም እስረኛ እንዳደረጓቸውና ጠባቂዎቻቸውንም ትጥቅ ማስፈታታቸውን ብሎም ከበባ አድርገው መቆየታቸውን ዘገባዎች ጠቁመዋል። የደህንነት ኃላፊዎች ከመኖሪያ ቤታቸው ሊወስዳቸው ሞክረው ነበር። ነገር ግን ይህ ሳይሆን ቀርቶ ማቻርና ባለቤታቸው አንጀልና ቴኒ የቁም እስረኛ ሆነዋል። ሳልቫኪር ስለምን ይህን ሊያደርጉ ፈለጉ ለሚለው ትክክለኛ መልስ ሊገኝ አልቻለም። በዚህም ክስተቱ የሰላም ስምምነቱን ብሎም ሕገ መንግስቱን ሙሉ ለሙሉ እየጣሰ ነው በሚል እየተተቸ ይገኛል። ይህ ጉዳይ ሱዳንን ሙሉ ለሙሉ ወዳልተላቀቀችው የእርስ በርስ ግጭት መልሶ ሊከታት ነው የሚል ከፍተኛ ስጋትን ፈጥሯል። በየፊናው ማስጠንቂያ መልእክቶችም እየወጡ ይገኛሉ። ጀርመንና ኖርዌይ የጁባ እንቅስቃሴያቸውን ሙሉ ለሙሉ አቁመዋል። አሜሪካ በበኩሏ የዲፕሎማቲክ ሰራተኞቿን ከደቡብ ሱዳን እንዲወጡ አድርጋለች። ብሪታንያም በተመሳሳይ። ይህ ሁሉ ውጥረት ሁለቱ አካላት በ2010 የፈጸሙትን የሰላም ስምምነት ይጥሳል ከመባልን ባለፈ ሕዝብና ሀገሪቱን ወደ ከፋ ውድመት ውስጥ ይከታል የሚል ስጋት በእጅጉ እንዲሰፍን አድርጎታል።